ቆያውን ገባገባ በሉ ና ከስንት አመት በኋላ አይን አይኑን ሳየው መቼ ነው የሚሆንልኝ መቼ ነው የሚሳካልኝ መቼ ነው የሚሞላልኝ መቼ እያልኩ ግን ገና ቪዲዮ አልሰራው ገና ቪዲዮ አልሰራውም ምክንያቱም ብቻዬን ነኝ አብሮክ የሚሰራ ሰው ሲኖር ነው እንግዲህ ዩቱበሮች ብዙ ካያችሁ እንትን ነው ተጣላን ሲሉ ታረገን ሲሉ እንደዚህ የሆኑ ሲሉ እኛ የመደም ቅመሙ ደግሞ ስናያቸው እንስንን እርስ በርሳ እንታያይም። ወይኔ ይሄ እንትን ያስቸገረ ነው። እርስ በርሳ እንተያይም እንግዲህ ኖ ምንድን ነው ወይ መልከፍ ነው። እርስ ብርስ አንተያይም። ኢንስ ግን ዛሬ ምንድን ነው ግን እስቲ ቆይ ልክ ነው ልክ ነኝ ግን ምንድን ነው? እሱ እየለከፈኝ ነው? አንድ ሰው አለ ግን፣ እንዴ ነኝ እንደገና ወጥቼ ምንድነው ካሜራው